አስመሳይዋና አጭበርባሯ በሐሰት እናቷ ሳትታመምባት ብዙ ገንዘብ የምትቀበልና የምታግት ከምታግታቸው ሰዎች ብዙ ገንዘብ የምትቀበል ቤዛ ተንኮለኛ በወይዘሮ እታለም ከዛ ቤት እንድትለቅ ተደርጋለች። እውነቱን ፍቅር ተንኮለኛና አደይ ፍርጥ አድርገው የባርኮት ፍቅረኛ እንደነበረች እዛ ቤት የቤት ሰራተኛ ረዳት ሆና እንዳ አልገባች ሲነገራት በላይ ላይ እንደዚ አይነት ሴራ በእኔ ላይ ለመስራት ለምን አስፈለገ? አሁን ምክንያት አልፈልግም ከዚህ ቤት በሰላም እንድትወጪ እፈልጋለሁ አለቻት። ጫማዬ እኔ ምን መሄጃ አለኝ? ማረፊያም የለኝም፣ የሚያስጠጋኝም ሰው የለ፣ እዚህ ቤት መሆንና እኔ የሚመቸኝ ደግሞ እዚህ መቆየት ነው። እባክሻ ትጨክንብ ስትል ተማጽናታለች። ወይዘሮ እታለም ጥበቃውን አሸናፊን ጠርታ በሰላም እንድትወጪ ትፈልጊያለሽ እያለ በለዚያ፣ አሸናፊ ና ከዚህ ቤት እንድትወጣ አድርግልኝ ብላ አሸናፊን ጠርታ ከዛ ቤት እንድትወጣ አድርጋለች።

ሰርግሽ ነገ ቢሆን አንድ ቀን ቢቀረው እንኳን እኔ በህይወት እያለሁ ዴቭና አንቺ አትጋቡም አለቻት። ምን ማለትሽ ነው? ይህ ያበቃለት ጉዳይ ነው። አሁንማ ቤተሰብሽ ሆኛለሁ። በደንብ ነው እንጂ የማገባው አለቻት። ከመቼ ጀምሮ ነው አንቺ ደግሞ የኔ ቤተሰብ ልትሆኔ የቻልሽው? መቼም ማት ሆይንም ብላ አስጠነቀቀች። ምንም ማድረግ አይቻልም ቻዩ በቃ ስትል አደይ ለፍቅር አስጠነቀቃታል። አበበና ደመቀ ደግሞ ገጠር ስለ አባታቸው ንብረት ለአደይ አባት አስጠነቀቀው። እንደ ፈለጉና፣ ምን እያሰብክ ነው ገንዘባችንን? እኛ በትህትናና በሰላማዊ መንገድ ስለጠየቅን ነው ወይ? ለምንድነው ድርሻችንን የማትሰጠን? ሲሉ ጠየቁት። እነሱም ደግሞ እናንተ ትዝ ሲላችሁ ነው ወይ ወደዚህ ሀገር የምትመጡት? ለማንኛውም ጊዜ ስጡኝ፣ ተረጋጉና እሰጣችኋለሁ ብለው ያደይ አባት ለሁለቱም ምላሽ ሰጥተዋል። የሄለነ አጎት ከዚህ ሰፈር ከዚህ ልጅ ጋር በምን አይነት ሁኔታ በመክረሽ ነው የሚገባሽ? ብሎ አስጠነቀቃት። አበበ ይች ልጅ ነገ ጥያት ከሄድኩኝ አጎቷ በጣም አምጿል፣ ለሌላ ሰው ይድርብኛል፣ ይዣት ወደ ከተማ መጥፋት አለብኝ ዛሬ ወይም ነገ ብሎ ለደመቀ ሲነግረው እኔም ከጎንህ ነኝ አለሁልህ፣ በጣም ጥሩ ሀሳብ ነው ያመጣኸው፣ ይዘሀት ሄድ ብሎ በ አበበ ሀሳብ ተስማምቷ። የኤላን ቀለበት እያደረገች የምትብሰለሰረው፣ ልትረሳው ያልቻለችው ግን የእሱ ፍቅር የቆረጠላት ልጅ ሌሊ ያንን ቀለበት አድርገው ዛሬም ተወጀዋለሽ ታስቢዋለሽ አላት። አጠገቧ ያለው ባቡር እኔ የእሱ ፍቅር አብቅቶልኛል ግን ቀለበቱን ሳየው እያለች ስለ ቀለበቱ መብሰልሰል ጀመረኝ። እጇን ጨበጥ አድርጎ ከጣቷ ላይ ቀለበቱን አወለቀ። ያንን ቀለበት እሱ ያዘው ይህን ቀለበት ምን እናድርገው ብሎ ለሷ ሲጠይቃት ሰጠኝ ስትል እንደተጥለው አርቆ ወደ ኋላ መመለስ እንደሌለባትና የባለፈውን ሕይወቷን ማስታወስ እንደሌለባት ለሷ መከራት። ያንን ቀለበት እጣለችው ናይ እቀፊኝ ብሎ እቅፍ አደረጋት። ከጎንሽ ነኝ፣ አይዞሽ ብሎ ከእንግዲህ በኋላ እኔ አለሁልሽ አላት። ለባቡሬ ለኪንጎ ባቡሬ አበባ ግዛልኝ አለው። ምን አይነት ለሞት ወንስ ለፍቅረኛ የሚሆን ሲለው፣ ለሚስት የሚሆን ደስ የሚል አበባ ግዛልኝ አለው። ገዝቶለት እንዲሄድም ለኪንጎ አዞታ። ያችን አበባ ገዝቶ ለመመለስ የሄደው ላይ ከኪንጎና ደመቀ ስልኩን እየወሰዱበት የተሰረቀው ሰው ድንገት ከች ብሎ መልሶ ንብረቴን ብሎ ሲጠይቃቸው አሁን እሱ ስለሌለ ነው ሲመለስ እንሰጥሃለን እባክህ ብሎ ጠየቀው። ያንን የያዘውን ለአበባ መግዣ የተዘጋጀውን ብርና የገዛ ስልኮን ሰረቀበት። በጣም አዘና ወደ ጥበቃው አሸናፊ ጋር ሄዶ ለአበባ መግዣዋን ብር ብቻ ተበድሮ አበባዋን ገዝቶ ወደ እባቡሬ ጋር እየሄደ ነው። ሊሊ አሪፍ ቆንጆ ቀሚስ ለብሳ የራት ግብዣ አለብኝ ብላ ለአደይ ለጓደኛዋ ነገረቻት። ማን ነው ሊጋብስሽ የሚችለው ባቡሬ ነው አይደል? ብላ አደይ ሳቀችባት። በምን አወቅሽ? ምንም አይነት አስተሳሰብ ኖሮን አይደለም ልጋብዝሽ አለኝ ብላ በጣም ዝንጥ ብላ ለብሳለች። እሱም የኔ ውድ የኔ ፍቅር መጣሁልሽ እያላት እሷም እየጠበቀች ባቡሬም አበባዋን እየጠበቀ ነው። ያችን አበባ ኪንጎ ይሰጠው ይሆን የራት ግብዣውስ ውስ ይሳካ ይሆን የሚለውን የምናይ ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ብዛ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮን ላይክና ሸር እያደረጋችሁ እስከ ፍጻሜው እንድትከታተሉት ላለው ቻናሉን አበረታቱት። ሰራተኛዋ አደይ ክፍል መቶ ሀምሳ ሁለት የአደይ አባት በመሬቱ ጉዳይ እሰጣለሁ ስ የስጡኝ ብለው ለሚገባቸው ለአበበና እንዲሁም ለደመቀ እውነቱን ተናግሯል ስታስመስል እየቆየችው ቤዛ ተዋርዳለች። ለወይዘሮ እታለምም እውነቱን ፍርጥ አድርገው ነግረዋታል። ፍቅርም እውነቱን ለመናገር የፈለገችው ሁለቱ ስለሚዋደዱና ህዛብት እንድትቆይባት ስላልፈለገች ነው። እሷ ደግሞ እታለም አዝናላትና በእኔ በእናት ህመም እና ሰው ሲቸግረው ዝም ማለት አልችልም ብላ። በዛ ምክንያት እዛ ቤት እንድትቆይ አድርጋ ነበር። እንዲህ አይነት ድርጊትና ግፍ ደግሞ በእኔ ላይ እኔን ስታታልሊ ለምን ቆየሽ? እኔ ምን አድርጌሽ ነው ይሄን ያህል ብላለይ። አደይም ለምን እውነቱን አልነገርሽኝም? የባርኮት ፍቅረኛ ሆና በቤት ሰራተኝነት መስራ ስትሰራ እንዴት አንቺ ከልጄ የማልነጥልሽ አንደኛዋ ልጄ ነሽና፣ ለምን አንቺ እውነቱን እንኳን ለምን ግልጽ አድርገሽ አልነገርሽኝም? ብላ ለአደይ ስትነግራት ባርኮት ሳይነግርሽ ኔ ቀድሜ መናገሩን አልፈለኩትም። ደግሞኔ ደግሞ እኔ ከውጭ ስመጣ ተቀጥራ እንደሰራ እንደ ሰራተኛነት ታዛ ስትሰራ ነው ያየሁት ብላ እውነቱን እሷም እንደ ወይዘሮ ዓለም ተናግራለች። ከዛ ቤት እንድትወጣ አድርጋታለች። ስልክ ደውል አሹን የፈለገችው እሩታዬ ህቅ አበጧ አሹን አወራችው። አሹዬም እንዳይጠልፉሽ ይህንም ብርት እያሳዩ መሄድን ሸፈና አድርጊልኝ። እንዴት ነው እንደ ልባችን ምንጫወትበትን አገሩ ተስማማሽ ወይ? በቃ እዚያ ያሉትን ሳሚልኝ ሶስት ሶስት ጊዜ ሳሚልኝ ጉንጫቸውን እያለ እያሳቃት ነበር። ደግሞ አንቺ ከሄድሽ በኋላ ሮማኔም እንደ በፊቱ አደለችም። እኔ እሷን ብዬ ስፈልክችን ድረስ እሄዳለሁ እንጂ አትጠጋኝም። በቃ በአንቺ ነው ሁሉም ነገር እየተሳካው አንቺ ከሄድሽ በኋላ ምንም አይነት ጥሩ ነገር አልተሳካም እያለ ወደ ሩታዬ እየነገራት ነው። አደይ ከአሸናፊ ጋር ሮማን ያላትን ግንኙነት ደግሞ ሁሉንም ነገር ተረታለች አሹ ነግሯታል። ስራ ስትጨርስ ብቻ ከአሹ ጋር እንድታሳልፍ ስራዋን በጥንቃቄ እንድትሰራ ነግራታለች። ወይዘሮ ታለምም ከአሸናፊ ጋር ወይንም ኪችን ድረስ አሹናፊ መቶ የሮማንን ግንባር መሳምና ከእሷ ጋር ደግሞ ያ ያየችው ነገር ደስ አላላትም። እውነቱን ለማወቅ ፈልጋ ነበረ እሱ ነው ስትል ደግሞ ለወይዘሮ ታለም ስትመልስ እውነቱን በቃ እሱን የሚያውቀው ማለት ነው ጠይቃለሁ ብላለይ። በእሷ ፍቅር እሱም እንግዲህ እየተብሰለሰለ ሮማኔ ከሱ ጋር እንደሆነ ፍቅር ተንኮለኛ አደይን ውጭ ላይ አገኝታት በጭራሽ እንዳታስቢው ዴቪና፣ አንቺ መቼም ተጋብታችሁ አንድ ጋ ትዳር መስረታችሁ አትኖሩም እኔ እያለሁ ብላለች። አንቺም የራስሽ ህይወት

እናትሽን ወይም ቤተሰቦችሽን አሳምኖ እንደሚመለስ ባለሙሉ ተስፋ ነኝ ብላ ለአደይ ነግራታለች። ሙሽሪት ያለች ለአደይ ነግራታለች ማለት ነው። የአባትዬ ጉዳይ ልጄ አይደለሽም ብሎ ክዶኛል። ብርሃንና እናቴ ያንን ሀሳብ ከተቀበሉት በጣም ደስ ይለኛል ብላ ለምትወዳት ለወይዘሮ ታለም ተናግራለች። ዴቭና የአደይ እናት ለፊት ባንድ ቤት ውስጥ ተገናኝተው እንድታገባ ትፈልጋላችሁ ወይ ብሎ ለአደይ እናት ተናግሯል። እንዴት ትዳር እኮ በጣም ጥሩ ነገር ነው ብለው በትዳሩ ደግሞ በአደይ ትዳር አደይ ልታገባ ብታገባ ደስ ይላችኋል ወይ ብሎ ዴቭ ሲናገር፣ በዚህ ሀሳብ ደግሞ የአደይ እናት በጣም ተደስተዋል። ግን አባትየው ይህንን ሀሳብ ማሳመን አይቻልም ወይ ብሎ ዴቭ ደግሞ እንደ ሀሳብ ሲያመጣ ያ ሰው ትንሽ ጠርጠር አድርገዋል፣ ዴቭ መሆኑን ተዛ ዴቭ ናይት ታድርገውታል ማለት ነው። ወደ ከተማ ጃ ትሄዳለሁ እያለውም አበበ እቃዋን ይዛ ሄለን ልታመልጥ ስትል መስፍን መስፍን ደርሶባታል። አጎቷ መስፍን ደግሞ የልት ሄጅ ነው እኔኮ ብሎ እሷን እንደሚወዳት ግን ለሷ ብሎ ደግሞ አጉል ቦታ ላይ እንዳትወድቅበትና አልሆነ ቦታ ላይ እንዳትገኝበት እየተቆጣጠራትና የእሷን ጥሩ ደረጃ ላይ መድረስን የሚመኝ አጎቷ ነው። ከእንግዲህ በኋላ ልትቆጣጠረኛ አትችልም። በቃን እስከዛሬ አክብሬሃለሁ፣ እወድሃለሁ ግን በቃ አበበን እንደምትወደውና አበበን አጥቼ መኖር አልችልም ብላ ለመስፍን ስትነግረው እሱም ይቅርታ ብሎ ደስ እንዳለች ብሎ ፈቅዶላታል። አንተ ውጭ ሀገር እንደሆነ አንድ ቀን ትዝ ብለህ አለችው፣ ዛሬ ስለ እሷ የምታስበው ብሎ ደግሞ ለሚወዳት ለአበበ ተናግሮ ነበር። እኔ እዛ ሆኜ አንድም ቀን ረስቻት እኮ አላውቅም፣ በቃ ከእሷ ሌላ ሌላ ሰው ማሰብ አልችልም። እኔ እወዳታለሁ፣ የልጅነት ፍቅረኛ ናት፣ እሷን አግብቼ ነው መኖር የምፈልገው ብሎ ለመስፍን ናጉቷ ተናግሯል። እሷም ሄዳላይ ከአበበ ጋር ለመሆን ማለት ነው። በመጨረሻ አበባውን ገዝቶ ወደ ባቡሬ ጋር እየሄደ ያለው ልጅ ስልኩ ስለተነጠቀ ኬንጎ ሲደውል ባቡሬ ስልኩ አይጠራም። ሊሊም እየደወለች ፕሮግራም አዘጋጅቻለሁ ብለኸኛል፣ የት ሄደህ ነው እያለች ነው። ወደ ቅምጥል ጋር ሄዶ አበባ እንደሚፈልግ ሲናገር እስኪ ለእኔም ባል አስተምረው፣ እሱም አበባ መስጠት ይልመድ ብላ ደግሞ ለባቡሬ ነግሯለች። ማናት ችኳ፣ ንገረኝ ስትለው እኔ ሊሊ ጋር በቃ መሄድ እችላለሁ እፈልጋለሁ፣ ሀቡሬ ልሄድ ስትለው እዛ ቤት መሄድ አንቺ አትችም ሲል በጣም ስቃለኝ። ለአንቺ አበባ ሳይሆን ችግኝ ነው መሰጠት ያለበት እያለ ለእህቱ እየሳቀባት ነበረ። ጥሩ ለሚስት የሚሰጥ ስጦታ ወይንም አበባ ነው፣ ወስደልኝ ነው የተባለው። ያችን አበባ ደግሞ እሱን ክስ ሲወስድበት ከጠበቀው ከአሸናፊ ገዝቶ አበባዋን ገዝቶ ወደ ባቡሩ ጋር